ቆንጀና መጣች ቆንጀና ቆንጀና መጣች ቆንጀና መጣች ነው ቆማች በመጀመሪያ እንደምን አላችሁ ስለ ሁሉ ነገር የእግዚአብሔር ስም የተመሰገነና የተከበረ ይሆንልን። አምላካችን እግዚአብሔር ፈቅዶ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ አማልዳን አስታርቃል። ዛሬ ወደ እናንተ ወደዚህ ወደ ተከበረ ትልቅ ቤተሰብ ከወንድማችን ከአብርሃም ሰለሞን ትእዛዙ ቤተሰብ ሽምግልና ተልከን ነው የመጣ ነው። ሁሎችም እዚህ አጠገቤ ያሉት የመጣንበትን ጉዳይ የሚናገሩ የሆነ ወደ ወንድማችን ኮሜዲያን ስንታየ ክፍል፣ ምንድን ነው እንግዲህ ልጃችን ወይም እህታችን ሲገዳ ግፍዬ ማናየን የወንድማችን ለልጃችን ለአብርሃም ለመጠየቅ ነው እዚህ የተሰየምነው። እሱንም ፍቃዳችሁ እንደሚሆን በመተማመን ነው። እህታችንን እሱ እንደነገረን እሱ እንዳብራራልን በደንብ ስለምናቃት እሱን እንድትፈቅዱልን ነው የተገኘ ነው። እንደምናደረችው መቼም እንደዚህ አይነት ቦታ መገኘት በጣም ትልቅ ክብር የሚሰጥ ነገር ነው። እግዚአብሔር ባይኖሮ ይሄ አይቻልም ነበረ። እኛ እንኳን በይበልጥ ትኩረት ያደረግነው ነው፣ እናትየዋን አይተ ልጅየዋን፣ ልጅየዋን አይተ እናትየዋን እንደሚባለው ሁሉ፣ ስለ እምነት ድጋፍ የነሽ ዘነበ ጥሩ ስም ሁል ጊዜ ያስጨንቃል። ለዚህ ነው ይቅርታ አድርጉልኝ። ስለ እምነት ድጋፍ የነሽ ዘነበ ጀምሮ መቻለሻ ትቸግራል። ቅድም እንዳልኩት ነው። ልጅየዋም ልክ እንደሳቸው እናትየዋም ልክ እንደልጅ ሆነው ነው የኖሩት። በተለይ ልጅየዋ ክብራን ጠብቃ የኖረች ልጅ ነች። ተጀምሮ እስኪያልቅ በትምህርቱም ደረጃ እስከ ዲፕሎማ የዘለቀች ከዛም ደግሞ በጣም የተከበረ መስሪያ ቤት ውስጥ አየር መንገድ ውስጥ እምትሰራ ልጅ ነች። ጠንካራ ክብሮን የጠበቀች በጣም ጥሩ ልጅ። ያው ነው ኢንፎርሜሽን የምናገኘው እና በጣም ጥሩ በስራቱ ወደፊት እንደምሰራ አባታችን ይገልጻል። ያው ልጃችን ደግሞ ምሽታችሁ ከወጣ ያልፈ ልጃችን ደግሞ እጩ ላ እናውራለን፣ እናመሰግዳለን። እንዴት አደራጅ አባቶች ተናግረዋል። እኛ ጥቂቱ ነገር ለማሳሰብ ነው። ልጃችሁ የዲፕሎማ ተመራቂ ሆኖ እናውቃለን። ከልጃችን ከአብርሃም ጋም የተገናኙ በደብረ ምጥማቅ ጻድቃኔ ማርያም ነው። ያው የተለፋ ወኩል ተኩል ስለምን ፈልግ አባቶች እንደተናገሩ ሳይኛ ነገር አይኖርም። ያው ልጃችሁ ለልጃችን እንዲሰጡ ነው ጥያቄያችን። ስለኛ ስላብርሃም ችግሮች ካሉ አባታችን አቶ ገዛሃይ የሚመልሱ ይሆናሉ። እናመሰግናለን።

ጠይቀው እንግዲህ ስለ ልጃችን በጣም ከእኛ በኩል የምንለውን እናንተ ጨርሳችሁ ጊዜ ላይ በጣም እናመሰግናለን። ምን ያህል የሁለቱን ሽማግሌ ማለት ድልድይ ማለት ነው። ለእነዚህ ለልጆች ከእናንተን በኩል ከእኛም በኩል ትልቅ ድልድይ መሸጋገሪያ ነው ሽማግሌ ማለት እና ትልቁ ቅድሚያ የሽማግሌ ስራው እንግዲህ ለመመረቀም ሆነ በማንኛውም ልጆቻችን እንዲዋወዱ ለማድረግ ነው። እኛ የተሰበሰብ ነው እና እግዚአብሔር አሁን ያዋውዳቸው ለተንጀሪያ ይስጣቸው እና እኛ ሙሉ በሙሉ ፈቃደኛ ፈቅደና ተቀብለናል። ከአባታችን ካህኑ ከመካከላችን ያሉት ያላችሁን በሙሉ ከጸሎት በኋላ የምንፈጽም ይሆናል። አሁን የምናቀርብ ይሆናል። ከሁሉ በፊት ግን ጸሎት ምስጋና መቅረብ ስላለበት ወደ ካህኑ አባታችን ባቶች እናቶች ወንድሞች ህቶች በእግዚአብሔር ስም እንደምን ቆያችሁ? ቆያችሁሜን አምላካችን እግዚአብሔር እስከዚህ ሰዓት እስከዚህ አምላክ ክብርና ምስጋና ደስ ይሁን። እንግዲህ ስለፈቀዳቸው ልጅ እግዚአብሔር ልጆቻችንም እግዚአብሔር አምላክ በፍቅር በአንድነት ያኖርልን። ያሰው ነው። ነገር ሁሉ ያስተካክልልን። አቡነ ዘበሰማያት እና። አይል ክብር ምስጋና ለዘላዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ይህ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካናት አለካ ኃጢአት የሚያስተስረ ይቅር ባይ ለቅዱሳን አዋርያ ታላቅነትን የሰጠ ከልጅነት እስከ እውቀት ሰራችሁትን ኃጢአታችሁ ይቅር በላችሁ ወንዶችም ሴቶችን በዚህ ቅዱስ ስፍራ የተሰበሰባችሁ ከኃጢአት ማሰሪያ የተፈታችሁን ንጽን ሆኖ እኔንም እናንተንም ለመንግስተ ሰማያት የበቃን የተዘጋጀን ያድርገን። ዘም ዚዮ መሐረነ ክርስቶስ ስለ እናቱ ስለ ንጽቶም ንጽሃን ስለ ድንግል ማርያም ብለ ይቅር እንዲለን አስራ ሁለት ጊዜ በእንተ ግዝ ስለ ማርያም አጋዞ ለአዳም ሰላም ዋት ተኩል ህዝብ ከማይስራትያት እግዚአብሔር ይፍታ። የሙሽሪት ቤተሰቦች፣ የታች ቤተሰቦች ቁጭ ቁጭ በሉ። እኛ ደግሞ እናንተ ያዘዛችሁን ነገር ልናቀርብ ልብሱን አምጣው። ይኸው የተወደዳችሁ ኦርቶዶክሳውያን፣ የሙሽሪት የእህታችን ቤተሰቦች፣ አባቶቻችን፣ ሽማግሌዎች እንዲሁም አብርሃምን ወክሎ የመጡ ሽማግሌዎች፣ እንዲሁም ክቡር አባታችን፣ ይህ ሙሉ ሻንጣ ልብስ በጠቅላላ ለእህታችን ጽጌረዳ ነው የመጣው። ምክንያቱም እህታችን ጽጌረዳ ጨዋ ወልዶ ጨዋ ያሳደጋት አየር መንገድ የምትሰራ ዲፕሎማ ያላት ጻድቃኔ ማርያም ላይ በጸሎት የተገኘች ክብሯን ንጽህናዋን የጠበቀች ምስጉን ከቤቱ ከስድስት ቤተሰብ ውስጥ ብቸኛዋ ሴት የሆነች የስስት ልጅ የመጨረሻ ልጅ በመሆኗ ከዚህ ላይ ያለው ልብስ በሙሉ ሰውነቷ ሳይቋሽሽ ወርቅ እንደሆነች እናቷ ወርቅ አድርገው ለአብርሃም እንዳስረከቡ ወርቅ እንደሆነች እንድትቀጥል ይሄ ከዱባይ ከአሜሪካ ከፈረንሳይ ከኬንያ ከደቡብ አፍሪካ የመጣ እንቁ የሆነ ልብስ ነው። ከሀገር ውስጥ ደግሞ ከቦሌ እና ከአካባቢው የተገዙ ተመርጠው በሽማግሌዎች ተመርጠው የተገዙ እንቁ እንቁ ከራስ ጸጉር እስከ እግር ጥፍር ያሉ ልብሶች ናቸው። ለዕለታችን ይህ ባይመጠናትም፣ ነገር ግን ላለን ክብር ካለን ክብር በመነሳት ይህ ልብስ አምጥተናል። ሁላችሁም አንድ ክፈት።

ለምን አላችሁ። በድጋሚ ስለተገናኘን ደስ ብሎናል። እግዚአብሔር አምላክ ከገነት ጀምሮ ትዳር የተመሰረቱ በገነት ትዳር በጣም ትልቅ ተቋም ነው። መጽሐፍ ቅዱስ ሰው ብቻውን ይኖር ዘንድ መልካም አይደለም። ሰው ብቻውን ከኖረ ችግር ያመጣል። ብቻቸውን የሚኖሩ ሰዎች ወይ መንነው ፍጹም እግዚአብሔርን አፍቀረው ወደ ገዳም ወደ በረሃ መሄድ አለባቸው። በከተማ ውስጥ ድረስ ብቻን መኖር ፈተናው ከሰውም ጋር ከዲያብሎስም ጋር እግዚአብሔር ይህንን ጾር ለማስወገድ ለአዳም ማን ፈጠረለት? ሔዋን፣ ሔዋን ፈጠረለት። ሔዋን የተገኘችው ከግራፍ ነው ጎን ነው። ስለዚህ ምን እንድትሆንለት ነው የተፈጠረው? አጋዥ ረዳም እንድትሆንለት ነው የተፈጠረው። ሰው ደግሞ በተፈጥሮ ረዳት አጋዥ ያስፈልገዋል። ለእህታችን ጽጌ ረዳም አጋዥ ያስፈልጋታል። ለወንድማችን አብርሃምን አጋዥ ያስፈልጋታል። ደስ የሚለው ሁለቱ የተገናኙት ሲቦዝኑ መጥፎ ቦታ ላይ አይደለም፣ ሁለቱም ለጸሎት በሄዱበት የት ነው? ጻድቃኔ ማርያም ነው የተገኘት። እንደዚህ አይነት ጨዋ ልጅ ወልዶ በጨዋ መንገድ ማሳደግ በዚህ መጠን ይህን ለሰማይ ለምድር የከበዱ እነዚህ የምታያቸውን ሽማግሌዎች በክብር ያስልካል ከዚህ በኋላ ባለው ህይወታቸው ደግሞ እግዚአብሔር አምላክ እየጠበቃቸው፣ እመቤታችን ቅድስት ድንግል ማርያም እየባረከቻቸው ወደፊት የሚቀጥሉ ይሆናል። እንግዲህ ዛሬ ሽምግልናው ነው እንጂ ሰርጉ አይደለም። ሰርጉ ደግሞ የፊታችን ግንቦት ላይ ትልቅ መምህራን፣ ዘማሪያን፣ አገልጋዮች፣ አባቶች፣ ምእመናን በተገኙበት በታላቅ ድምቀት በስርዓተ ቁርባን ደብረ ኃይል ቅዱስ ራጉኤል ቤተ ክርስቲያን ይፈጸማል። ይሄ ለሙሽራው ቤተሰቦችም ለሙሽሪት ቤተሰቦችም ትልቅ ድል ነው። ስለዚህ ሁሉ ነገር ማን ይመስገን? ማን ይመስገን? እግዚአብሔር እና ይመስገን። እንግዲህ ዛሬ የቤተ ክርስቲያን ስርዓት በማስመልከት አብርሃም ለልጁ ይስሐቅ ሽምግልና ልኮ ልጁን እንደዳረ ማጫልኮ ልጁን እንደዳረ ከቤተ ክርስቲያናችን ከመጽሐፍ ቅዱስ የመነጨ ነው። ይሄ የሽምግልና ስርዓት ዝም ብሎ አልመጣም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስንዱ እመቤት ናት የምንለው በምክንያትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሶስት የወርቅ መታጠቂያዎች የወርቅ መቀነቶች አሏት፣ ዶግማ፣ ቀኖና፣ ትውፊት። ዛሬ በአንድ ሰርክ ሶስቱ ይጠበቃል ማለት ነው። ቅኖናውን ትውፊቱን፣ ዶግማው ማለት ነው። ምክንያቱም ሙሽርትና ሙሽራ ሲቆርቡት የሚቀበሉት ይቀበሉት ምንድነው? የእግዚአብሔርን የአምላካችንን የመድኃኒታችንን ኢየሱስ ክርስቶስ ስጋውና ደሙን ነው። ይህ ስርዓተ ቁርባን ዶግማ ነው፣ አይናወጽም። በዛ ውስጥ የሚደረገው ደግሞ ስርዓት አለ። ያንን ለማስፈጸም የሚደረገው መንገድ ስርዓቱ ነው። አለባበሳችን ደግሞ ቱ ይሄ ሶስት የወርቅ መቀነት ደግሞ ከሚጸናባቸው መንገዶች አንዱ ምንድን ነው? ጋብቻ ነው። ጋብቻ ጋብቻ ማለት ጋ ብቻ ከእሷ ጋ ብቻ ማለት ነው። አብረው ቆርበው አብረው እስከ መቃብር የሚወርዱበት ማለት ነው። ሀገር እና ቤተሰብ የሚሰራው አንደኛው በክህነት ነው፣ ሌላኛው በጋብቻ ነው፣ ሌላኛው በምንኩስና በብህቱና ነው። ስለዚህ ዛሬ ትልቁን የምድራችንን ትልቁን ተቋም ለመመስረት የመሰረት ድንጋይ የጣልንበት ቀን ነው። የመሰረት ድንጋይ ሲጣል ዝም ብሎ አይቀመጥም፣ በክብር በትልቅ ሆታ ነው። ዛሬ የሚመሰገነው እግዚአብሔር ስለሆነ፣ ስለዚህ ይህ ሁሉ ያደረገልን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነና የተከበረ ይሆንልን።